ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን፣ ነጋ ሁሉ ሰላም፣ ሁሉ መልካም። እናንተ እንዴት ናችሁ? ያው እንደተለመደው ዛሬ የአማርኛ ትምህርቶችን ይዤላችሁ መጥቻለሁኝ። ይህን ቪዲዮ ከማየታችሁ በፊት ከዚህ በፊት የተሰሩ ሙሉ ቪዲዮዎች የምታዩቸው ይሄ በጣም ቀላል ይሆንላችኋል። ከመጀመሪያው ጀምራችሁ ማየትን አትርሱ። እንዲሁም ትምህርቱን ሁሌም እንዲደርሳችሁ ከፈለጋችሁ ቪዲዮ ላይክ፣ ሸርና ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ቤተሰቦች ደግሞ እናንተም በሚመቻቹ የተለያዩ የሶሻል ሚዲያ አማራጮች እየሰጠን እንገኛለን። እንዲሁም በሚመቻቹ ሰዓትም እየሰጠን ነው። ሁሉ ነገር አያሳስባችሁም። መማር የምትፈልጉ ካላችሁ ከታች ባለው ስልክ ቁጥር ብትገቡ እኛን ማግኘት የምትችሉ ይሆናል ማለት ነው። ዛሬ ቀጥታ ወደ ትምህርታችን የምንገባ ይሆናል። በደንብ ተከታተሉ። ምርጥ የሆነ ትምህርት እንደምታገኙበት ምንም ጥርጥር የለውም። እሺ፣ ከዚህ ጀምር እችን ስንጀምር ሚ እንላለን ሚ ሚ እዚህ ደግሞ ዛ ዛ ን ን አጠቃላይ ሲነበር ሚዛን ሚዛን እንላለን ሚ ዛ ን ሚዛን እሺ እዚህ ደግሞ አ ቋ ቋ ም ም ሲነበብ ምን ይላል? አቋም አቋም ይላል። ቋ አቋም ኦኬ። እዚህ ጋ ደግሞ ብንመጣ ኳ ኳ ዲቃላ ይችም ኳ ያላት ይችም ዲቃላ ናት። ይችም ኳ የምንላትም ዲቃላ ሆያት ናት። ኳ ኳ እዚ ጋዝ ታ ታ ር ሲነበብ ኳታር ይሆናል። ኳታር ኳታር። እሺ እዚ ደግሞ ጽ ይችን እንላለን ፍፍ ሲነበብ ጽሁፍ ጽሁፍ ጽሁፍ ብለን እናነባለን ማለት ነው። እዚህ ጋ ደግሞ ይችን ማን እንላለን? ም ም ክ ክር ር ሲነበብ ምክር ምክር ምክር ምክር ብለን እናነባለን ማለት ነው። ምክር እዚህ ጋ ደግሞ ቋ ይቃልዋ ማለት ነው። ቋ ቋ ን

ሲነበብ ምግብ ምግብ ብለን እናነባለን ማለት ነው። እሺ፣ እዚህ ጋር ደግሞ ፍ፣ ፍ፣ ቅ፣ ር፣ ር ሲነበብ ፍቅር ይሆናል። ፍቅር። ኦኬ፣ እዚህ ጋር

ኦኬ፣ እዚህ ጋር ደግሞ ቀ ቀ ለ ለ ም ም ሲነበብ ቀለም ቀለም። ኦኬ፣ ሌላኛው እዚህ ነው የምንገባ። እዚህ ደግሞ አ አ በ በ ራ ራ ሲነበብ ምን ይላል? አበራ አበራ። ሰ ሰ ይ ይ ድ ድ ሲነበብ ሰይድ ሰይድ ሰይድ ይላል። መመ እችን መ ንላለን መ ዲዲ እዚህ ጋ እንላለን ዲ ና ና ሲነበብ መዲና መዲና መዲና እንላለን መዲና ኦኬ፣ እዚህ ደግሞ ሰ ነው የምንላት ሰ ሰ ላ ላ ም ም ሲነበብ ሰላም ሰላም ሰላም የሚል ንባብ ይሆናል ማለት ነው። እዚ ጋ ደግሞ አ አ ቤ ቤ ል ል ሲነበብ አቤል አቤል አቤል ይላል። ኦኬ ሌላኛው እዚህ ጋር ነው። እዚህ ደግሞ ድ ይቺ ድ ትባላለች። ድ ድ ካ ካ ም ም ሲነበብ ድካም ድካም ድካም ይሆናል። እዚህ ደግሞ ጥ ጥ ጥ ቅ ቅ ም ም ሲነበብ ምን ይሆናል? ጥቅም ጥቅም ጥቅም ይሆናል።

ሲነበብ መሬት መሬት መሬት ኩ ኩ ራ ራ ት ት ሲነበብ ኩራት ኩራት ኩራት የሚል ይሰጠናል ማለት ነው። አንዴ በአግድም ልድገምላችሁ። እዚህ ነው ሚ ሚ ዛ ዛ ን ን ሚዛን ሚዛን ቋ ቋ ን ቋ ቋንቋ ቋንቋ እነዚህ ዲቃላ ኮፊያት የሚያስቸግራችሁ ካላችሁ ከዚህ በፊት የሰራቸው ቪዲዮ ስላለ ለብቻ ዲቃላ ኮፊያት ብቻ ሰርቻለሁ። በእዛጋ ገብታችሁ ማግኘት ትችላላችሁ ማለት ነው። ዲቃላ ቃላት የሚከብዳችሁ እዚህ ጋ ደግሞ አ አ በ በ ራ ራ አበራ አበራ ድ ድ ካ ካ ም ም ድካም ዲካ አ አ ቋ ም ም አቋም አቋም ም ም ግ ግ ብ ብ ምግብ ምግብ ሰ ሰ

ትኩራት ኩራት ለዛሬው ያለን በዚህ ያበቃል። ውድ ቤተሰቦች ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ይህን ቪዲዮ ደግሞ አስተማሪ ሆኖ ካገኛችሁ እንዲሁም ከተጠቀማችሁበት ላይክ፣ ሸር እና ሰብስክራይብ በማድረግ እንዲሁም የደወል መጥፋን በመጫን ሁሌም ቪዲዮችን የሚደርሳችሁ ይሆናል። እንዲሁም ኦንላይን መማር ለምትፈልጉ በተለያዩ የሶሻል ሚዲያ አማራጮች እየሰጠን እንገኛለን። ከታች ባለው ስልክ ቁጥር ገብታችሁ ብታናገሩ እናንተን በሚመቻችሁ መንገድ የምናስተምር ይሆናል። እስከዛው ቸር ቆዩልኝ። ቀጣይ በሌላ ቪዲዮ እንገናኛለን። ደህና ሁኑ።